እንዳሳብ ለምን አይደለም ለፍቅረኛ ነው ነው ጉንጭ ስማለች። አንተ ሌላ ሀገር አናታ ሄደዋል። ሌላ ሀገር ሄደዋል በስራ ምክንያት። በስራ ምክንያት ሌላ ሀገር ስትሄድ ልጅቷ ከኔ ጋር ተለያየን ነበረች ይነበረች ከተገናኘን አምስት ዓመት ስድስት ዓመት ነው። እሱን ደግሞ እናያለን። ሰላም ሰላም! ውድና የተከበራችሁ የእኛ ፋሚሊያንስ እንዴት ናችሁ? እኛ ደህና ነን።

ለምን ነበር ግን እየሰራሽ የነበረው ወይስ ገና? መግቢያ እየሰራሁ ነው። ከዛ ገና እና ደግሞ የማወራሽ ነገር አሁን ልነግርሽ፣ አዳምጪኝ። ዝም ብለሽ አዳምጪኝ ምንም እንትን እንዳትዪ። እና እያደረገ ያለው ነገር ትክክል ነው ወይ? እኔ አሁን ማለት ነው፣ እኔ አሁን ድጋሚ ስለዚህ ነገር ማውራት አልፈልግም። አንተ ራስህ መካረ ወንድ ማርር። ለምንድነው አንተ እኔ ነው አይደለም? አንተ ትቀርባለህ አንተ ትቀርባለህ አይደለም ሲጀመር እኔ ያለው ምከራው ነገር ከሌላ ሰው ጋር ሲሆን መናገር ምን አንቺ ነሽ አንተ እኮ አንተ አይደል አይደል አይደል አይደል አንተ ልክ አይደለም አንድ ላይ ነበሩ አንድ ላይ ነበሩ ኧረ እባክህ እኮ እንዴት ይወድ ያልሰማች ሙይ ነው ወይስ አውቃኑ ዝም ያለችው ብዬ ነው። ምንድን ነው? አውቂ ዝም ብለው ባለፈው ቤት ትመጣለች ምናምን አመን አለ እንደገና አይደለም። አሁን ተረጋግተሽ ነው እኔ ልት

አዎ ቤት ነበሩ፣ ቤት ነበሩ፣ አንድ ላይ ነበሩ። ቃኒ እኔ ነገሩን እኔ ምን አስቆምልኝና እኔ ቤት ነገር ምንድነው? የምትሆነው እኔ እኮ ሳያቸው የጓደኝነት አይደለም አቅታቸው፣ እና እኔ ምን አገባሁ? ለዛ ነው ተናድጄ የወጣሁት። እኔ ጉዳይ እኔ አሁን ያለው እኔ ደውለትና እንዲመጣ መጥፎ ነገር ሆኖ አይደለም። በቃ ደውዬ ከሱ ጋር ታወሪያለሽ። እኔ ያየሁት ነገር ስላልተመቸኝ ነው በቃ

ግን እየረበተ ለምን አይደለም? ለምን ሽማግሌ ወይ ነው? እሺ ሽማግሌ

አሁን ካሜራ ደክናችሁ እየተደረገ የነበረው የጓደኝነት ነገር አይደለም። አብሮ አደግ ከሰባት ከስድስት እየተደረገ የነበረው ነገር ግን ጓደኝነት አይደለም። አብረን ያደገን የእኔን ክፉ ማትፈልግ፣ የእሷን ክፉ ማልፈልግ ጓደኝ እኔ ነገር

ምን እንደማደርግ ደግሞ ማለት ነው። ና ከደቂቃዎች በኋላ ቤትና እና ምን እንደማደርግ አሳየሽ። ከአንተ ጋር ሲጀመር አላወራ አንተ ስነ ስርዓት ነው ሚኬስ፣ ከኔ ትእዛዝ ፍንክች ትልና፣ እኔ ነኝ የምቀርብህ። ስማኝ፣ እኔ ነኝ የምቀርብህ። ምንም ነገር አታመጭ፣ በቤት ትጂ። እቺ ልጅ ነፍሷን ሰባተኛ ሰባት ሰባት የለም ሰው ከሰባት ሰማይ በላይ። ስሚ ዮ፣ ጓደኛዬ ነች፣ ሌላ ነገር እንዳታስቢ

ማስወጣት ይማስጣጥ ካለብን አሁን ሄደን እናስወጣለን። የሰው ሰው አርፈ ተቀመጠ። ልጅቷን አቅም አታውቁትም እናንተ። ምንም አታመጣም፣ ምንም አታመጣም። መጣችብን እንጂ አልመጣንባትም። ጭራሽ ቤታችን የምትሄዱባት እሷ። አልመጣችባችሁም ከእናንተ ጋር ምንም እዛ። እሷ ልጅቷ አታቃችሁ። አንተን ነው የምታውቀው

ምንም መረጃ የለሽም። እኔ ጓደኛዬ ነች። በቃ ይሁን ነው። ለምን ጓደኛ ምንም ሌላ ሀገር ሄደዋል በስራ ምክንያት በስራ ምክንያት ሌላ ሀገር ስትሄድ ልጅቷ ጓደኛዬ ነበረች ከተገናኘን አምስት አመት ስድስት አመት ሆኖናል። ስለዚህ እኔ ልታየኝ መጣች መጣች እኔ ደግሞ ቤት ስላለኝ ቤት አስቀመጥኩ። ለምን እንደው ሌላ ቦታ የምታድረው ነው እያለሁላት እኔ ያለውላት፣ አንተ ያለህላት። አንተ ጋ ምንም ማውራት አያስፈልግም። አንተ ያለህላት አይደል? እኔ ያለውላት፣ ሌላ ቦታ አታድርም። ልጅቷ ቤት ነው የምታድረው። ለምን? ስንት ሰው አለ፣ ስንት እየተቸገረ ሰው አለ። ሰብስበን ለምን አታስብላትም? አሁን ልጅቷን እናውጣት በቃ ከሱ ጋር ነው። እኔንም አንቺ ታስረሽ፣ እኔ መግደል ቀላል ነገር አይደለም። በይዘው

ጭራሽ ቤት ድረስ መጣ ሽሮ አለ በላ ምናምን ትላለች አትበላም እንዴ ሽሮ አትበላም ሁለታችሁ ማለት ነው እሷን አንድ ነገር አደርጋለሁ ብትሉ ከኔ ነው የምትጀምሩት መጀመሪያ አንተም አንቺም እሺ ስነ ስርዓታችሁን ያዙ